ማልኮሜክስ ኢትዮ በዩትዩብ በፌስቡክ ሜንሳ በትዊተር ገጻችን ያገኛሉ። የተለያዩ መረጃዎችን በቀላል ያገኛለሁ። የኢራን ሚሳኤሎች የእስራኤልን ከተሞች መደብደባቸውን ቀጥለዋል። በዚህ ሰዓት በተሰማ መረጃም በቴል አቪቭ፣ ሃይፋ ላይ ከባድ የተባለ እሳት ተከስቷል። ይህ እሳት የተከሰተበትን ምክንያት ታዲያ የኢራን ሚሳኤሎች ቴል አቪቭን በመምታታቸው እንደሆነ ተሰምቷል። ዛሬ እሁድ በኢራንና በእስራኤል መካከል ምን ተፈጠረ ልንገራችሁ። ያላደረጋችሁ ፎሎ አድርጉ። በእስራኤል የተፈጸሙ ጥቃቶችን አስመልክቶ እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን ቀጥላለች ተብሏል። የእስራኤል መከላከያ ኃይል እንዳለው በዛሬው እለት 250 ኢላማ ዎች በኢራን ውስጥ ተመትተዋል ተብሏልም። የኢራን መገናኛ ብዙሃን እንደዘገቡት ደግሞ እስከ ቅዳሜ እኩለ ቀን ድረስም 128 ሰዎች ሞተዋል ተብሏል። ዛሬ በኢራን የተፈጸሙትን ጥቃቶች አስመልክቶ ስነግራችሁ ደግሞ ኢራን ለሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን የፈጸመ ሲሆን ዛሬ እሁድ ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል በማስወንጨፍም ኢራን ጥቃት መሰንዘሯም ተሰምቷል። የእስራኤል ጦር ሰራዊት እንዳለው አብዛኞቹ ኢላማዎቹ አክሽፍ ያለው ያለ ቢሆንም ከወደ ኢራን የሚሰሙ መረጃዎች ደግሞ በርካታ ጥቃቶች መፈ መፈጸማቸውን አሳይቷል። ይህንን አካውንት ፎሎ አድርጓ አዳዲስ መረጃዎችን ታገኛላችሁ። ለእስራኤል አካሄድ ምንድን ነው? ኢራን የምትባል ሀገር ካልጠፋች እኛ አንኖርም፣ ነው ሪያሊቲያቸው። እንደዛ ነው። እንዴት ካላችሁ፣ ኒውክላር ቦምብ የመታጠቅ ሂደት አለ በኢራን በኩል። ስለዚህ ኒውክላር ቦምብ የምትታጠቅ ከሆነ ደግሞ አንደኛ ልታጠፈው የምትችለው ሀገር ኢራን ማንን ነው? እስራኤልን ነው። ስለዚህ ዋነኛ ጥያቄያቸው የእስራኤል ምንድን ነው ካላችሁ፣ የህልውና ጥያቄ ነው። ያንን የህልውና ጥያቄያቸውን ደግሞ ለማኖር ሲሉ ምን እያደረጉ ነው ካላችሁ፣ ኢራንን የማጥፋት ዘመቻ ነው። እስቲ የጦርነት ሂስትሪያቸውን እኒ ጦርነታቸው ዛሬ የጀመረ አይደለም። ሁላችሁም እንደምታውቁት ብዙ ዓመታትን ያስቆጠረ ነው። እስቲ የሪሰንት ወይም ደግሞ የቅርብ የጦርነት ታሪካቸውን እንመልከት በ2019 ዓ ም እስራኤል የኢራን አጋር አገሮችን ጥቃት ሰንዝራባቸዋለች ለምሳሌ በ2019 እንደ ኤሮፕያን አቆጣጠር በሊባኖን በሶሪያና በኢራቅ ላይ ጥቃት ሰንዝራለች ለምንድን ነው በእነዚህ ሀገራት ጥቃት የምንሰነዘረው ካላችሁ ሁላችሁም እንደምታውቁት እነዚህ ሀገራት በከፍተኛ ሁኔታ የሚታጠቁት በኢራን ስለሆነ ነው ለምሳሌ መሳሪያ ወደ ሊባኖን የሚገባው በሰሜናዊ ሶሪያና በኢራቅ አድርጎ ነው ስለዚህ ሁል ጊዜ ኢራን ማንን ትከሳለች ማለት ነው። ኢራንን ትከሳለች። መሳሪያን በሰሜናዊ ሶሪያ እንዲሁም ደግሞ በኢራቅ እያረግሽ ነው ወደ ሊባኖን እያስገባሽ ያለሹ በማለት ማለት ነው። ሊባኖን እንደምታውቁት ደግሞ በከፍተኛ ሁኔታ የኢራን ደጋፊ ግሩፖች ያሉበት ነው። እነማን ካላችሁ የሂዝቦላ የሚባሉት ግሩፖች ማለት ነው። እሱ ብቻ አይደለም ኢራን በከፍተኛ ሁኔታ ጥቃት ይደርስባትም ነበረ። በምሳሌ ያህል ለማስቀመጥ ያህል አንዱ ልጥቀስላችሁ። በኢስተርን ወይም ደግሞ በምስራቃዊ ሜዲትራኒያን ባህርና በቀይ ባህር አካባቢ ኢራን በሺፖቿ ወይም ደግሞ በመርከቦቿ የምታጓጉዟቸው ነገሮች አሉ። ለምሳሌ ከዛ መካከል ኦይል ነው። ከኦይሉ በተጨማሪ ደግሞ የተለያዩ ዌፕኖችን እነዛን፣ በከፍተኛ ሁኔታ ጥቃት ስታደርስባቸው ቆይታለች። በሀያ ሀያ ደግሞ እስራኤል አለ የተባለ የኢራንን የኒውክሌር ሳይንቲስት ይህንን ግለሰብ ሞሰን ፋክሪዛዴ ይባላል ገላበታለች እንዴት ነው የገደለችው ካላችሁ ሪሞት ኮንትሮል ማሽንገን ተጠቅማ ነው ሀያ ሀያ አንድ እንደ አውሮፓውያን አቆጣጠር ደግሞ ሁለቱ ጦርነታቸውን እርስ በርሳቸው እያባባሱ መጥተዋል ለምሳሌ በሶስት ተከታታይ ወራት የተከሰተውን ነገር ልንገራችሁ በፌብሩዋሪ በማርች እና በአፕሪል በፌብሩዋሪ የ እስራኤሉ ጠቅላይ ሚኒስትር ቤናሚን ኔታናው ምን አሉ? ከኦማን የባህር ዳርቻ እየተጓጓዘ የነበረ ሺፕ ነበራት። ያ ሺፕ እንግዲህ የተለያዩ ቬክሎችን ጭኖ ሲጓጓዝ ነበረ። ስለዚህ ያ በኢራን ጥቃት ደርሶበታል ብላ ኢራን ላይ እጇን መክሰር ጀመረች። እሱ ብቻ አይደለም፣ ኢራን እንደገና ሁለት ጥቃቶች ደረሱባት። በማርችና በአፕሪል በማርች ወር የደረሰውንም በአፕሪል ወር የደረሰውንም እስራኤል ላይ ጇን ቀሰረች። በማርች ወር የደረሰው ምንድን ነው? ከእስራኤል የባህር ዳርቻ በ50 ማይል ርቀት ላይ የሚገኝ የኢራን ካርጎሺፕ ጥቃት ደርሶበታል። ያ ጥቃት ደግሞ የደረሰበት በእስራኤል ነው። እንደገና ደግሞ ከማርች ቀጥሎ ባለው ወር በአፕሪል ወር ደግሞ በሬድ ሲ ላይ የነበረ የኢራን ሚሊታሪ ሺፕ ማለትም ወታደራዊ የጦር መርከብ ላይ ጥቃት ደርሰዋል። ያ ጥቃትም ያደረሰችው እስራኤል ነው። ለዚህም ኢራን እስራኤልን ተጠያቂ ያደረገች ማለት ነው። ስለዚህ በሀያ አንድ እንደ ኤሮፓውያን አቆጣጠር ሁለቱ ሀገራት ጦርነታቸውን እርስ በርሳቸው እያባበሱ የመጡ ሀገራት ናቸው። በሀያ ሁለት እንደ ኤሮፓውያን አቆጣጠር ሰይድ ካዳይ ተገደለ። ይህ ግለሰብ የኢራን እስላማዊ አብዮታዊ ጥበቃ ጓድ ኦፊሰር ነው። ኮሎኔል ነው። እንግዲህ ይህ ግለሰብ የተገደለው በሜይ ወር ነው፣ በ22 እንደ አውሮፓውያን አቆጣጠር ። እንግዲህ ሌላ ተጨማሪ ሁለት ሳይንቲስት ሞቶበታል። አዩብ ኢንቲዛሪ የሚባል የኢራን ኤሮኒውቲካል ኢንጂነር ሞቷል። ከዛ በተጨማሪ ደግሞ ካምራን የሚባል የኢራን ሳይንቲስት ሌላ ጂኦሎጂስት ነው፣ እሱም ሞቷል። ኢራን እስራኤልን ለዚህ ተጠያቂ አድርጋለች። ሁለቱም እንግዲህ ሆስፒታል ሲገቡ ፉድ ፖይዝን እንደተደረገባቸው ወይም ደግሞ የምግብ መበከል ነው። ኢራን ጣቷን የሰነዘረችው በእስራኤል ላይ ነው። እስራኤል ግን በዚህ ዙሪያ ላይ ምንም አይነት ኮመንት አልሰጠችም። ሀያ ሶስት ደግሞ ስንገባ ኦክቶበር ሰባት የሚባለው ነገር መጣ። የኦክቶበር ሰባት አታኮ የተደረገው በማን ነው? በሐማስ ነው። ስለዚህ በሐማስ የተደራጁ ሚሊታንት ቡድኖች በእስራኤል ላይ ጥቃት ሰንዘሩ። በተዘዋዋሪ ደግሞ ሐማስ የተደገፈው ማን ነው ማለት ነው? በኢራን ነው። የኢራኑ ጠቅላይ ገዢ የሆኑት አያቶላ አሊ ካሚኒ በዚሁ ዙሪያ ላይ እጃቸው የለበትም እንደሌለበት ገለጹ። ነገር ግን ከራሳቸው ከፓለስታይኑ ሚሊታንት ሊድ በሚያደርጋቸው ሩ የወጣው መረጃ ግን እንደሚያሳየው የተለያዩ ዲስከሽኖችን ከኢራን ጋር በእስራኤል ላይ ጥቃት ለማድረስ እንደነበረ ግንኙነት እንደነበረ እንዲሁም ደግሞ ዶክመንቶችን ወጥተዋል ማለት ነው። ከዛ በኋላ እንግዲህ ይህ ጦርነት እየተስፋፋ መጣ። በሊባኖን የሚገኙት ሂዝቦላዎች ኢንሰፖርት ኦፍ ዘ ፓለስታይን ህዝብ ማለት በእስራኤል ላይ ጥቃት መሰንዘር ጀመሩ። ከዛ በተጨማሪ ደግሞ በሊባኖን የሚገኙ ሂዝቦላዎች ያ ማለት በተዘዋዋሪ በኢራን የሚደገፉት በእስራኤል ላይ ጥቃት እየሰነዘሩ ጦርነቱ እየተፋፋመ መጣ። ሀያ አምስት ከመግባታችን ደግሞ ሀያ አራትን ስንዳድስስ ሀያ አራት በርካታ ጥቃቶች የተሰነዘረበት ዓመት ነው። ለምሳሌ በደማስቆ የተከሰተውን ጥቃት ማየት ትችላላችሁ። ከዛ በተጨማሪ ደግሞ በሊባኖን የፔጀር አታክ ተከሰተ። በዛው ደግሞ በሊባኖን የሚገኙ የሂዝቦላ ሊደሮች በጣም መሞት ጀመሩ። ያ ማለት በእስራኤል ጥቃት መገደል ተጀመረ። ከዛ በተጨማሪ የ የተለያዩ ሞቶች በኢራን ምድር ተከሰቱ። የተለያዩ ቶፕ ሊደሮች የኢራን ሞቱ። ያ ጥቃት የተሰነዘረው እንግዲህ በሞሳድ ነው። ከዛ በተጨማሪ እርስ በእርሳቸው ጥቃት እየተሰነዛዘሩ እየተሰነዛዘሩ እዚህ ደረጃ ደርሰዋል። በሚቀጥለው ቪዲዮ እንገናኝ። ስለ እኔ የተነገረው በሙሉ ውሸት ነው ሲል የአትሌት ገለቴ ቡርቃ የቀድሞ ባለቤት የሆነው አቶ ታደለ ገብረመድን ተናግረዋል። አቶ ታደለ እንደተናገረው ከሆነም 11 የሚባል ቤት አልነበረንም የለንም ሲል ተናግረዋል። ገርጂ ላይ ለእናቴ እንዳደረገችው ሁሉ በደስታም እንደዚሁም እኔም ለእርሷ እናት ሻሸመኔ ላይ በጋራ አድርገናል። እኔ በክሪስ ክሮስ አምናለሁ ሲል ተናግረዋል። በተጨማሪነትም ጥንዶቹ የተዋወቁት 1997 ሲሆን በወቅቱ ዘመድ ታሞባት ወደ ስቴዲየም በመጣችበት አካባቢ ላዳሽከረ ስትመሰክር ነበረ። በዛ አጋጣሚ እሷ ደንበኛዋን ስታጣም ወደ እኔ መጣች። በዚህ ተዋወቀን። ለሶስት ዓመታት ያህል በፍቅር ቆየን። 2000 ላይ ትዳር መሰረትም ብሏል። ለ10 ዓመታት ያህል በትዳር ቢቆዩም ከ8ተኛ ዓመት የትዳር ቆይታቸው በኋላ አለመግባባቶች እንደነበሩ ገልጿል። ከፍቻቸው በኋላ ለሰባት ዓመታት ያህል በፍርድ ቤት ሲከራከሩም እንደነበረ አቶ ታደለ ተናግሯል። ቤት በፌስቡክ፣ በኢንስታግራም፣ በትዊተር ገጻችን ያገኛሉ። የተለያዩ መረጃዎችን በቀላል ያገኛለሁ።